ማግባት ማቀደ ትልቅ እድለኛ ነው ብዬ ነው የምወስደው። ሀብትሽ ባብቴ ከተጋባችሁ ጎጆ ተወጣችሁ ወዲህ ደግሞ ሰርታችሁ የምታገኙት ነገር የጋራ የሚለው ሁሉ ብዙ አይነት ባህል አለ። ስለዚህ እነኚህን እናስረዳለን። በአካል ባልወልድም ልጅ የነ አቃለሁኝ ከፍተኛ ቦታ እንደምደርስ ደግሞ አምናለሁ እንጂ ለእኔን አገባ ማለት ሶስት ጉልቻ ቀልድ አይደለም። ጥሩ ነው ያደረከው። እኔ ወድጄዋለሁ። ከእሷ ጋር ወልደን ልጆች ወልደን ቤተሰብ አስደስተን ብዙ ነገር ነበር ያሰብኩት። ይሆናል ደግሞ እሷም ዝም ብላ ነው የምትደክመው፣ መስለፋው ሌላ ቦታ። እኔም ዝም ብዬ እየባዘምኩ ነው እንጂ መጨረሻ ላይ ትጀምራለች። በሰዓቱ በእርግጥ በቃ የእኔም ዕቃውን አንድ ላይ አይደለም እንጋሼ። ምን እኔ እኮ ምን ሰይጣን ገብቶ ነው እሺ የምትለኝ? እኔ እኮ አሁን ግልጽ አልሆነልኝም እኮ በምን የተነሳ ነው ያ ንገረኛ አስደብቀኝ። ይሄ ምንድን ምን እኔን ፈርታ ነው ምንድን ነው? ያሳደግሁት ልጅ አይደለም ምንድን ነው? እንደሰማችሁት ነው ውድ ቤተሰቦቻችን። ሰላም ይብዛላችሁ። እንዳለ እንግዲህ ምን እንዳለ ሰምታችኋል ብዬ ያስባለሁ። ዛሬ እንግዲህ ከአባቱ ጋር ነው እየመጣ ማለት ነው። ውድ ቤተሰቦቻችን እንግዲህ ውድ ቤተሰቦቼ እንግዲህ አባትየው ምን እንዳለ እንግዲህ ሰምታችኋል ብዬ ያስባለሁ። በጣም ደስ ይላል። የአባቶች እንግዲህ ምክር በጣም ደስ ይላል። አባትዮው ምን እንዳለ እንግዲህ ከሳቸው አፍ እንግዲህ ሳምታቸዋል ብዬ ያስባለሁ። ወደ ቤተሰቦቻችን እንግዲህ ሄሉም በዚህ ሰዓት እንግዲህ በጣም ጥሩ ሁኔታ ውስጥ አይደለችም እያለቿ እንግዲህ አሁንም ይሄ ልጅም እኔ አልለቃትም እፈልጋታለሁ ብሎ እንግዲህ ከአባትዮ ጋር አንድ ላይ መጥቷል፣ ማለት ነው እንግዲህ የሁለታቸው መሀል ያለው ነገር አባትዮ እንግዲህ አቁም፣ አሁን ነው እንግዲህ የሰሙት። በጣም ነው የተደነገጡት ማለት ነው። ምንድን ነው የተከሰተው? ለምን ደበከ ልጄ? አንተ ልጄነህ ለምንድን ነው የደበከው? እኔ ኮ እናንተ አንድ ላይ ናችሁ ብዬ ነው ያሰብኩት። ያለው ነገር ለምንድን ነው የደበከው? እውነትክ ነው ወይስ ምን እያልክ ነው? እውነት የእናንቴ ውስጥ ወይም የእናንቴ መሀላችሁ ውስጥ የተፈጠረው ነገር ምንድን ነው? ምን ተፈጠረ እንዳለ ደግሞ አይ እሷም የራሷ ህይወት አላት፣ የራሷ ህይወት እየቀጠለች ናት ስል፣ እረ ልጄ ምንድን ነው? ምን እያልክ ነው ልጄ? እረ ልጄ የእናንተ መሀል እየገባው ነገር ምንድን ነው? ለምን ደበክ አንተ ልጄ? ነይ እኔን ትደብቃለህ ብሎ አባትዮም እንግዲህ ይጠይቃል ማለት ነው። እና ሄሉ በጣም ጥሩ ልጅ ናት፣ ጥሩ ልጅ ናት፣ ጥሩ በጣም እወዳታለው። አንድ ላይ ስትሆኑ በጣም ደስተኛ ነኝ። አንድ ላይ ሆኖ፣ ልጄ ምንድን ነው መሀላችሁ ውስጥ የገባ ነገር? የእናንተ መሀላችሁ ውስጥ የገባው ነገር ምን እንደሆነ እስቲ ንገረኝ። ምን ተፈጠረ? ብሎ እንግዲህ የተፈጠረው ነገር እናስተካክለዋለን ግን እውነትህ ነው። የእናንተ መሀል ምንድን ነው የተፈጠረው ልጄ? ብሎ አባትዮም ይጠይቃል ማለት ነው። እምናስ ቤተሰብ እንግዲህ እሳቸው ሄሉ እኮ ሌላ ህይወት ነው እየቀጠለች። ስለዚህ ስለረ እናስተካክለዋለን፣ ረ ልጄ፣ ረ ልጄ እናስተካክለዋለን። ማሀላቸው የእናንተ ማሀል ውስጥ ምን እንደገባ አሁኑንም ንገረኝና እናስተካክለዋለን አሉት ማለት ነው። እንግዲህ ፋዘር። ውድ ቤተሰቦቻችን እንግዲያውስ እናንተስ ምን ትሉታላችሁ? እንግዲህ ውድ ቤተሰቦቻችን እንግዲህ ሄሉ በጣም በጣም በጣም ሰሞኑን በጣም ጭንቅ ውስጥ ናት። በጣም ከምለው በላይ ማለት ነው። ያው እንግዲህ እያያችሁ ነው። ታማለች፣ በጣም ጭንቅ ውስጥ ናት እና በጣም ከምለው በላይ ማለት ነው። አሁን ደግሞ በዛ ላይ ደግሞ ይሄ ደግሞ ተጨምሮ ጫና የሆነባት ነው። እናስ ትታረቅ ወይም ምን ትሉታላችሁ? ትታረቅ ወይስ ምን ትሉ? እኔ በራሴ በኩል ትታረቅ መታረቅ አለባት እና እላታለሁ። ውድ ቤተሰቦቻችን እንግዲህስ በጣም ከባድ ነው። እናቴም የራሱ ቅርታ እያነሳ፣ ይህም የራሱ ቅርታ እያነሳ የኛው ብቃው ወዛጋቢ ሆኖ አለ ነገሮቹ ማለት ነው የሉሻ መሀል ላይ በቃ ውሃ ውስጥ የቆመ እንጨት ሆናለች ማለት ነው። እንግዲያዋስ እናንተ ምን ትሉታላችሁ? እንግዲያዋስ ሄሉ ፈጣሪ ይጠብቃት እንጂ በጣም ከባድ ነው ሁኔታው። እናስ አግቡ ልጄ፣ እኔ በህይወት እያለወት ትዳር ማስረት አለባት። አንድ ላይ መሆን አለባችሁ። ሄሉ በጣም ጎዝ ልጅ ናት እና ጥሩ ቤተሰብ አላት ዘለዚስ አንድ ላይ ማሆን አለባችሁ ልጄ፣ እኔ በህይወት እያለው አንድ ላይ ሆኑ እያሉ ነው እንግዲህ ፋዘር ማለት ነው። ዘለዚስ ልጁ ደግሞ አባቴ እና ሄሎ እኮ ተለያይተናል፣ ወይም በቃ ተጣላን፣ ወይም በቃ ውስጣችን በቃ ትክክል አይደለም ወይስ ወይ አንድ አይደለም ምናምን ስለ አይ ልጅ ችግር የለውም ችግራችሁ ምን እንደሆነ አንድ ላይ ሆነን እናፈተዋለን ስለዚህ ልጄ ይሄ ነገር እውነት ከሆነ ንገረኝ ልጄ እያሉ ነው እንግዲህ ውድ ቤተሰቦቻችን እንግዲህ ሄሉ ላይ በጣም ጫና እየበዛበት ነው ፈጣሪ እንግዲህ ይጠብቃት ማለት ከባድ ነው፣ ከባድ ነው፣ የምር ከባድ ነው። መጀመሪያ ይሆናል ወይም አይሆንም ወይ ይሆናል አይሆንም ወይ እንደዚህ እያለን እንግዲህ መሀል ላይ መንከራተት በጣም ከባድ ነው። የመጀመሪያ ውትታችሁ እንግዲህ ሁለት ስትሉ ሁለት ካላችሁት በኋላ ሶስት ስትሉ፣ በጣም ከባድ ነው። ጠል ጠል እያላችሁ፣ በጣም ከባድ ነው መሀል ላይ ይህን ውሃ ላይ የቆሙ እንጨት እንዴት ነው እንድዛ ያደርጋል ማለት ነው። አንድ ቦታ ላይ መሆን ይሻላል። ስለዚህ እንግዲህ ነገ ደግሞ ከሄሉ ምላሽ እንሰማለን። ውድ ቤተሰቦቻችን እንግዲህ ዛሬ እንዳለ ከአባትዮ ጋር መቶ እንግዲህ እንድዚ እያለ ነው። ሄሉ ደግሞ ነገ ትመጣለች። በሌላ ቪዲዮ እንገናኛለን። ሰላም ለሁላችን ይሁን። ሰላም ለሀገራችን ይሆን። ፈጣሪ ሰላም ጤና ይስጠን ያብዛልን። በጣም አመሰግናለሁ፣ ከእኔ ጋር ስለሆናችሁ ከልቤ ነው የማመሰግነው። ጤናና ሰላም ይስጠን እግዚአብሔር። እንግዲህ ቀጣዩ ቢዶ እንገናኛለን። መልካም ጊዜ መልካም ቆይታ ይሁንላችሁ እመኛለሁ። በጣም አመሰግናለሁ። አትርሱት ላይክ ከልቤ ነው ማመሰግነው። ላይክ ሰብስክራይብ አድርጎት። መልካም ጊዜ መልካም ቆይታ ይሁንላችሁ እማኛለሁ። ቻው ቤተሰብ፣ ቻው ቻው። በሌላ ቪዲዮ እንገናኛለን። ቸር ጊዜ ይሁንላችሁ እማኛለሁ። ደህና ሁኑ፣ ደህና ሁኑ። እየደገምኩ ነኝ። ላይክ አትርሱት፣ ላይክ አትርሱት። በጣም አመሰግናለሁ። ጤናና ሰላም እየበዛላችሁ። ቻው።